የመላእክትን አስከማ አለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረቃውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱም በጥበብና በእውቀት የጸና ነውና ከጥቂት ጊዜ በኋላ ድቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገልግሎ አገለገለ። ከዚህ በኋላ ክብሪ ግባና በጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው በንፋሃት መንፈስ ቅዱስን አሳደረበት እንዲህ አለው ወዳጄ እውስጣቶስ ሆይ እኔ ከእናቴ ማፀን መረጥኩ ያለ ፍርሃትና ድንጋፄ ወንጌልን ለብዙዎች ህዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርምንያ ድረስ መምህር አደረጉህ አንተን የሰማ እኔን ሰማ አንተን ያልሰማ እኔን አልሰማም ጌታችንም ይህን ተናግረው ወደ ሰማይ በክብር አረገ። ቅዱስ እውስታቴዎስም ወደ ጳጳሱ ሂዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስቲሰበሰብሁ ድረስ በርሱም እጅ መንኩሰው ደቀ መዛሙርትን ሆኑት። ከእርሳቸውም ታላቅ አባ አብሳዲ ነው። ብዙዎችን እየከፋች ሥራቸውን አስቶ ከክደታቸው መለሳቸው። ትምህርቱም በሀገሩ ሁሉ ደረሰ። በመላ ዘመኑም የሰንበታትና የበዓላትን አከባበር የጸና ሆኖ ተሠራ። ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቀላለም። ወደ ኢየሩሳሌምም ሁለት ጊዜ ሄደ። እግዚአብሔርም በእጆቹ የእውራንን ዓይኖች በማብራት አንካሶችንና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 ወደ ሊቀ ጳጳሳት አባ ቢንያሚንም ደርሶ ከእርሱ ብሯኬ ተቀበለ። የሃይማኖትንም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለፍ በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዚያም ወደ አረማንያ ሄደ። ወደ እያረኮ ባህርም ስደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉትም ጊዜ አጽፉን በባሕሩ ላይ ዘረጋ፣ በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆኖለት በላዩ ተጫነ። ሁለት መላእክትም ቀዛፊዎች፣ ጌታችንም እንደ ለቀ ሐመር ሆነለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው ልጆች በልባችሁ ቂምንና ሸንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ስናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያውኑ አንዱ ከነርሱ መካከል ሰጠመ። በእግዚአብሔርም ፈቃድ ባሕሩን ተሻግሮ ወደ አረምንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ፣ ሰገደለትም ከእርሱ ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታ እንደሳለው በፍቅርም ተቀበለው። አባታችን እውስታቴዎስም ሁሉም በትምህርቱ አንድ እስኪሆኑ ድረስ የአርመንያን ሰዎች ሐዋርያት በስኖዶሳቸው የሰሩትን ሥርዓት እያስተማራቸው ኖረ። ከዚህ በኋላ እረፍቱ ስደርስ ክብር ገባውና ጌታችን ተገለጠለትና ስሙን ለመጠራ መታሰቢያውን ለሚያደርግ፣ ገድሎን ለሚጽፍ ቃል ኪዳንን ሰጠው። ባረፈን ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማይቱ በቅዱስ መርምና ቤተ ክርስቲያን ውስጥ ተቀበሩት። ከሥጋውም ብዙ ታምራት ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የጻድቁ ንጉሥ የቆስጠንጢኖስ እናቱ ለሆነች ለእሌኒ መታሰቢያ ሆነ። በዚችም ቅድስት ዘመን ክብር ይገባውና የጌታችን ኢየሱስ ክርስቶስ መስቀል ተገኘ። በረከቷም ከእኛ ጋር ይኑር አሜን። በዚችም ቀን የደብረ ጽጋግ መምህር አባ አንድሬዎስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ መርቆርዮስ ካልዕ ሰማዕት፣ በዚች ቀን በካህዲው ዩልያኖስ እጅ ሌላው ቅዱስ መርቆርዮስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቁ ቁስጥንጥኖስ ልጅ ሁለተኛው ቁስጥንጥኖስ በሞተ ጊዜ የቁስጥንጥኖስ እኅት ልጅ ዩልያኖስ ነገሠ። እርሱ ግን ጣዖታትን አመለከ፣ ሰገደላቸው። የክርስቲያን ወገኖችንም አሰቃያቸው፤ ብዙዎቹም በእርሱ እጅ በሰማዕትነት አረፉ። የንጉሥም የልደቱ ቀን በሆነች ጊዜ የሳቅ የስላቅ የሆኑ ተጫዋቾችን ሰበሰባቸው። ይሄ ቅዱስ መርቆርዮስም ቁጥሩ ከሳቸው ጋር ነበረ። ካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ስርዓት እንዲጫወት ይህን መርቀሮስን ከሃዲው ንጉሥ አዘዘው። እንዳዘዘውም በክርስትና ስርዓት ሁሉ ተጫወተ። ታላቅም ሳቅና ስላቅ ሆነ። ሁለተኛም በክርስትና ጥምቀት ሥርዓት ሊጫወት ጀመረ። በመስቀል ምልክት አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም እያለ በውሃው ላይ አማተበ። ያን ጊዜ መለኮታዊ ብርሃን በውሃው ውስጥ ወረደ። እግዚአብሔርም የልቦናውን አይን ገልጦለት ያንም ብርሃን አየው። ልብሱን ጥሎ ራቆቱን ወደ ውሃው ወርዶ በአብ በወልድ በመንፈስ ቅዱስ ስም ሦስት ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚህ በኋላ ወጥቶ ልብሱን ለበሰ። በንጉሡ ፊት ቆሞ ክብሪ ግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሡም በእርሱ ላይ ተቆጣ። እንዲህም ብሎ አል። አስፈራረው። ለእኔ በመጣዘዝ በመታዘዝ ለአማልክ ጤጣንን ካላሳረገህ ታላቅ ስቃይን አሰቃያሃለሁ። ትእዛዘን ከተቀበልክ ግን እኔ ብዙ ገንዘብ ሰጥቼ እጅግ አከብርሃለሁ። ቅዱስ መርቆርዮስም የዚህን ዓለም ገንዘብ ሁሉና መንግሥትንም ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስም አልክደውም ብሎ መለሰለት። ያን ጊዜ ራሱን በሰይፍ ብቆርጡ ንጉሡ አዘዘና ቆረጦት። በሰማያዊት መንግስትም የማይጠፋ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የከበረ የመስቀሉ በዓል ነው። መታሰቢያውንም ልናደርግ ይገባናል። የጌታችንም የኢየሱስ ክርስቶስ የመስቀሉ ግርማና ሰላም ሁላችንም የክርስቲያን ወገኖችን ይጋርድልን ለዘላለሙ አሜን። በዚች ቀን መስተጋድል የሆነ ግብፃዊ ታላቁ ያዕቆብ አረፈ። ወላጆቹም ደጎች ምእመናን ነበሩ። ይህንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም ባደረሰ ጊዜ በእስክንድሪያ ወደ አለ ገዳም ወላጆቹ ወሰዱት። ለአበ ምኔቱም አባ ገብርኤልን ሰጡት። እርሱም ተቀብሎ የአስራ ሁለት ዓመት ልጅ ሆኖ ሳለ አመነኮሰው። ከዚህ በኋላ ሀያ ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብን አገኝተው አባ ገብርኤልና አባ ያዕቆብ ከላይዋ ላይ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓድ ውሃ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሶችም ሁልጊዜ እየመጡ ከገንዳው ውሃ ይጠጣሉ። አባ ያዕቆብ ያልባቸው፣ ወተታቸውንም አይብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤልን ባረፈ ጊዜ በእግዚአብሔር ፈቃድ ዐሥራ ሁለት ገዳማውያን መጡ። በጾምና በጸሎትን በመተጋደል በመትጋት የእንስሶቹን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገውን ግን ነጋዴዎች ስንዴን ከሩቅ ያመጣለሁ። ለዕለታትም በአንዲት ዕለት እርስ በርሳቸው እንዲህ ተባባሉ። አባ ሙሴ ጸሊምን ብናየው ከእርሱ ብንባረክ እንወድ ነበር። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸልም አምሳል በክንፍ እየበረረ መጣ። ሽማግሌ ሲሆን ከቦታዬ ለምን አወጣችሁኝ? አላቸው። እነርሱም የሕይወትን ቃል ከአፊ ልንሰማ ከአንተም በረከትን ልንቀበል እንወዳለን አሉት። ደግሞ ኑሯችሁ እንዴት ነው አላቸው። እነርሱ ለዱር እንስሶች በገንዳ ላይ ውሃን እንደሚጠጡ ውሃንም ሊጠጡ ሲመጡ እንደሚያልጓቸውና ሁልጊዜ በየማታው ከወተታቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁን አላቸው። አሁን እንሰማለን አሉት። ዳግመኛ እንዲህ አላቸው፣ የእንስሶቹን ወተት አትጠጡ፣ እናንተ መነኮሳት ስትሆኑ አታምጧቸው። ጾምን ግን በየአርባ ቀን ጾሙ። የዳዊትን መዝሙር አትጸልዩ፣ እርሱ በዓመፅ የኦሪዮን ሚስት ነጥቋልና እርሱንም ገድሎታልና። ጥቅም የሌለው ብዙ ነገርንም መከራቸው። እነርሱ እርሱ እንደ አባ ሙሴ መስሏቸው ይመለሱለት ነበር። ከዚህ በኋላ ሰይጣን እንደሆነ ለሊቁ ያዕቆብ መንፈስ ቅዱስ አስገነዘበው። ደቀ መዛሙርቱንም የቁርባን ቅዳሴ እንዲቀድሱ አዘዛቸውና ስጋውና ደሙን ከተቀበሉ በኋላ ሰይጣን መሆኑን ለልጆቹ መነኮሳት ነገራቸው። ሁለተኛም በእስክንድሪያ ሊቀ ጳጳሳት አምሳል ወደ እርሳቸው መጣ፣ ከእርሱም ጋር በኤጲስቆጶሳት አምሳል አሉ። በደረሰም ጊዜ በላያቸው ተኮሳተረ። ከዚህ ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቀ ያዕቆብ አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎትን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑን አሁንም አልተወም። በሚያስፈራ ዘንዶ አምሳልም ወደ አባ ያዕቆብ በሚወጣበት ጊዜ አለ፣ በንጉሥ አምሳል ደም ግባታቸውም በሚያምር ደናግል አምሳልም፣ በአሞራዎችና በቁራዎች አምሳልም ሆኖ በጥፎቻቸው ፊቱን እየነጩ በእንዲህ ያለ ፈተና ሰባት ዓመት ተፈተነ። ከዚህ በኋላ ትዕግሥቱንና ድካሙን እግዚአብሔር አይቶ መብረቅን ልኮ ሰይጣንን ቀጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወዮልኝ በጸሎት ያቃጠልከኝ እያለ ሸሸ። ከዚህ በኋላ ክብሪ ግባውና እግዚአብሔር አብድን ወደሚባል ገዳም እንዲሄድ ልቀ ያዕቆብን አዘዘው። እርሱም ለልጆቹ መነኮሳት ይህን ነገራቸው። ከዚያም ግንብ ውስጥ እንዲኖሩ አማጽናቸው። እርሱ ግን ብቻውን ወደ እያረኮ ባህር ዳርቻ ሄደ። መርከብንም ባጣ ጊዜ በባህር ሞገድ ላይ ባረከ ገብተውም ወደ ተርሰስ አገር እስኪገባ ድረስ በባህር ላይ እንደ ደረቅ ምድር ሄደበት። በሀገሩ ጥጋጠግ አልፎ ሄደ። በትል የተከበበ ቁስለኛ ሰው አገኘና ልቀ ያዕቆብ ስምህ ማን ነው ብሎ ጠየቀው። እርሱም ስሜ እንጦኒ ነው። አባተም ለባለመድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውሱኝ አልቻሉም። መምህር ያዕቆብም ስለ ደወው ተከዘ። ጸሎትም አድርጎ ሁለ ምናውን በመዳሰስ ክብር ይግባውና በጌታችን ኢየሱስ ክርስቶስም ጤነኛ ሁን አለው። ወዲያውኑ ዳነ፣ ደቀ መዝሙሩም ሆኖ ተከተለው። ከዚህ በኋላ ከረድኡ ጋር ሲጓዝ ሀገር አምድ ደረሱ። የንጉሥ አንስጦስን ልጅ እያበደ ራሱን በድንጋይ ሲደበደብ አገኙት። እርሱንም መያዝም የሚችል አልነበረም። ለቀያዕቆብ ይዞ ያመጣለት ዘንድ ረድኡን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበበትና ኬብሪ ግባውና በጌታችን ኢየሱስ ክርስቶስም ከሰውየው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሱም ልጅ በከበረ ልቅ የያዕቆብ ጸሎት ዳነ። አባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሱም ለከበረ ልቅ ያዕቆብ ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አይሆንም አለ፣ ምንም ምን አልተቀበለም። ፌብሪግባና በእግዚአብሔር ትእዛዝ አዴን በሚባል ሀገር የገዳም አበብነት ከሆነ ከአባ በርሳቦ ጋር ተገናኝቶ በአንድነት ተጓዙ። በጉዞ ላይም እያሉ ምንጦኒ በሆድ ተቅማጥ በሽታ ታመመና በሽተኛ ቀን በሦስተኛው ቀን አረፈ። ቀበሩትም ሱማ አውርሳ ከሚባል ሀገር በደረሱ ጊዜ የሀገረ ገዢውን ልጅ ታሞ አገኙት። በልቃ ያዕቆብ ጸሎት ዳነ። መኮንኑም ልጁ እንደ ዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለተ ሞቱ ረድእ የሆነው ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁም ስም ፍቁር ነው። ወደ ልቅ በርሳቦ ገዳምም በቀረቡ ጊዜ መነኮሳቱ ተቀበሏቸው። ብዙ ምስጋናም እየዘመሩ አስገቧቸው። በዚያችም ሀገር ጎን የታነጸ የጣዖት ቤት አለ። ስሙ ሲሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልን ያከብራል። የከበረ ሊቅ ያዕቆብን መነኮሳቱን እንዲህ አላቸው፣ ነሆ የፋርስ ንጉሥ እንደመጣ ሰምታችኋል። የክብር ባለቤት ስለሆነ ክርስቶስ ስለ ስሙ ኑ ደማችንን ናፍስስ። መነኮሳቱን በዚህ ምክር እየተስማሙ ሳሉ የንጉሱ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱንም ጥቁር ልብስን ለብሰው አዩዋቸውና፣ እናንተ ምንድናችሁ? ከአማልክትስ ማንን ታመልካላችሁ? አላቸው። ቅዱሳን መነኮሳትም እንዲህ አላቸው፣ እኛ ከሰማያት የወረደውን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነ የሕያው እግዚአብሔርን ልጅ ክብሪ ግባውና ጌታችን ኢየሱስ ክርስቶስ እናመልከዋለን። ጭፍሮችም ወደ ንጉሥ አቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሥ ፊት ታመኑ። ንጉሥም ሀገራቸውን መረመረ። አባ በርሳቦም የእኔና የወንድሞች የመነኮሳት ሀገራችንም ሮም ነው አለ። አባ ያዕቆብም የእኔ ሀገር ግብፅ ነው አለ። ንጉሥም የአባ ያዕቆብን ቃል ሰምቶ ሊገልደው አልፈለገምና ብቻውን ገለል እንዲያደርጉ ታዘዘ። ከግብፅ ሰዎች ጋር ቃል ክዳን ስላለው መነኮሳቱን ግን ደማቸው ስቲፈስ ገርፈው ከእስር ቤት እንዲጥሏቸው አዘዘ። የእግዚአብሔርም መልአክ ፈወሳቸው። በማግስቱም ጤነኞች ሆነው ባገኟቸው ጊዜ ብዙ ሀብት እንደሚሰጣቸው ተስፋ ሰጣቸው። እነርሱ ግን ቃሉን አቃለሉ። ንጉሡም በወይን መርገጫ ውስጥ ባስረገጠ ባስረገጥ በግርፋት ጥርሶቹን የእጆቹንና የእግሮቹን ጭፍሮቹን በማውለቅ ጥፍሮቹን በማውለቅ ሰባት ቀኖችን የኃይል አፍንጫን፣ ከንፈርን፣ ጆሮቹን በመቁረጥ እንዲያሰቃዩቸው አዘዘ። በስምንተኛው ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። ምምራቸው ለቀበርሳቦ እያንዳንዱን ለሰያፊ ከሰጣቸው በኋላ አስሩ መረኮሳት ተቆረጡ። የንጉሥ የፈረሶች ባልደራስ ያን ጊዜ የወረዱትን አክልሎች አየ። ቲጥቁንም ፈትቶ ጥሎ ክብር ይግባውና በጌታችን ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቆረጡት። መምህር በርሳቦ ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታዘዝከውን ፈጽማለሁ። ያን ጊዜም ሰያፊው ቆረጠው። ምስክርነታቸውንም ነሐሴ 28 ቀን ፈጸሙ። ንጉሥም ስጋቸውን በእሳት እንዲያቃጠሉ አዘዘ። ምድርን ተከፍታ ሥጋቸውን ሰወረች። ንጉሥም አፍሮ ወደ አገሩ ሊሄድ ወደደ። ያን ጊዜ አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይ ከጠቆረ ደመና ጋርና ከምከረፋ በረድ ጋር እሳት በንጉሡ ላይ ዘነበ። ከሰራዊቱ ሁሉ ጋር ተቃጥሎ ጠፋ። ከእነርሱ አንድ ስንኳን አልቀረም። የዚያች አገር ሰዎችን በሰሙ ጊዜ ሁሉም ወጥተው ፈረሶቻቸውንና እቃዎቻቸውን ገንዘባቸውንም ወሰዱ። ወደ ልቀ ያዕቆብም አምጥተው እነህን ገንዘቦች ለምትሻው ሥራ ውሰድ አሉት። እርሱም አልተቀበላቸውም፣ ግን በሰማይታት መቃብር ላይ ቤተ ክርስቲያን እንዲሠሩ አዘዛቸው። ቤተ ክርስቲያኒቱ እስከ ዛሬ አለች። ከዘመናት በአንዲቱ ሀገር ቸነፈር ሆነ። ወደ ልቀ ያዕቆብ እንዲጸለይላቸው ላከ። እሱም ሰምቶ እጅግ አዘነ። ማዕጠንትንም ይዞ ወደ ቤተ ክርስቲያን ገብቶ ረጅም ጸሎት ጸለየ፣ ዕጣንንም አሳረገ። ከዚያም ወጥቶ መልእክተኞቹን አትፍሩ፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱም ጊዜ ሀገሪቱ ጤነኛ ሆና አገኟት። ደስ ብሏቸው የልቀ ያይቆብን አምላክ ከመሰገኑት። ዳግመኛ ለከበረ ልቀ ያይቆብ ዳንኤል የሚባል ረዴ ነበረው። ደግሞ ለቅዱስ ያይቆብ ወዳጁ የሆነ አገር ገዢ አለ ለሀገር ገዢውም ወደ ቅዱስ ያዕቆብ ከአባቷ ጋር የምትመጣ ብላቴና አለችው። ሬዲዩን ዳንኤልን በኃጢአት ልትጥለው ፈለገችው። እምብ ባላትም ጊዜ ከአባቷ አገልጋይ ጸነሰችና በልቅ ያዕቆብ ረዲ አመካኘችበት። አባቷም ሰምቶ መምህር ያዕቆብና ደቀ መዝሙሩን ልገልድ ሄደ። በጉዞ ላይ ሳለ በላዩ ከሰማይ መብረቅ ወርዶ አይኖቹን አሳወረው። የመኮንኑም ልጅ ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባቴ ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስም አዝዛለሁ አለው። ሕፃኑም አባቴ የእናቴ የአባቴ አገልጋይ እገሌ ነው አለ። የተሰበሰቡትም ሕዝብ ሰምተው አደነቁ፣ የተመሰገነ እግዚአብሔርንም አመሰገኑ። ከዚህ በኋላ ዕረፍቱ ሲቀርብ ደቀም ዘምሩን እንዲህ ብሎ አዘዘው። ከዚህ ዓለም የሚለይበት ጊዜ ደርሷል። የሚሞትም ጊዜ ከአባ በርሳቦና ከልጆቹ ጋር አቅብረኝ። ይህንንም ብሎ በሦስተኛው ቀን አረፈ። መላእክትም ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጉት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቶም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቀሴስ እስጢፋኖስና የሰማዕት ንክጣ መታሰቢያቸው ነው። ዳግመኛ የቶማስና የሊቀ ጳጳሳት የአትናቴዎስ አጽማቸው የተገኘበት ድንቅ ታምራት የሚያደርግ የአባ ፈላቴዎስና የባሕታዊ አባ ኖብ የአቦልም ማህበር የሆኑ የአርባ ወንዶችና የሃያ ሴቶች ሰማዕታት መታሰቢያቸው ሆነ። በዚችም ቀን ደግሞ የሰማዕት ኤፍሬምና የአባ ፍኖሞስ የሰማዕታት ሲልሆን የአክሳኤልስና የይስሐቅ የምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ቶማስ ሰማዕት በዚችን ቀን የከበረ ሐዋርያ ቶማስ በህንደከ ሀገር ላደረገው ተአምር መታሰቢያ ሆነ። ቶማስ በህንድ ሀገር ወንጌልን ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች ሀገር መግባትን እንዴት ይችላለሁ ብሎ አሰበ። ይህንም ሲያስብ እንሆ ክብሪ ግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አትፍራ፣ ቸርነቴ ካንተ ጋር ትኖራለችና አለው። ወዲያውኑ ከእንደከ የጎና ነጋዴ አበነስ መጣ። ጌታችን ምን ትሻለ አለው። ነጋዴው አናፂ የሆነ ባሪያ ይሻለሁ አለ። ጌታም ይህም ባሪያዬን ገዝተህ ውሰድ፣ እርሱ አናፂ ነውና አለው ከዚህ በኋላ በሶስት ወቅት ወርቅ እሸጠው፣ እንዲህም ብሎ ጻፈለት የጠራቢ ዮሴፍ ልጅ የሆነ ባርያዬን ለጎና ነጋዴ ለአቤነስ እሸጨዋለሁ። ከዚህ በኋላ አቤነስ ቅዱስ ቶማስን ተረክቦ ወደ ሀገሩ ወሰደው። ወደ ከተማውን በቀረበና በደረሰው ጊዜ የእንዝራና የመስንቆ የዛጉፍ የእምብልታ ድምፅ ሰምተው ይህ ምንድን ነው አሉ። ሰዎችም ንጉሥ ለሴት ልጁ ሰርግ አዘጋጅተዋለሁ፣ ወደ ንጉሡ ሰርግ ያልሄደውን እንዲቀጡት ንጉሥ አዟል አላቸው። ይህንም ሰምቶ አመነስና ቅዱስ ቶማስ ወደ ሰርጉ ሄዱ። ሁሉም ሲበሉና ሲጠጡ ሐዋርያ ቶማስ ምንም አልቀመሰም። በዚያም ዕብራዊት የሆነች አዝማሪ አለች። በሰርጉ ምሳ ላይ የሚያስገለግሉ ከሚያስገለግሉ ውስጥ አንድ ሰው ሐዋርያ ቶማስን በጥፊ ፊቱን ጸፋው። ሐዋርያው በዕብራይስጥ ቋንቋ ይጭን እጅ ውሾች ስጎትቷት አያት አለው አለ። አዝማሪዋም ብቻዋን ሰማቸው። ይህም በጥፊ የመታው ውሃ ልቀዳ ወደ ውሃ ጉድጓድ ወረደ፣ አንበሳም መጥቶ ገደለውና በታትኖ ተወው። አንዱ ውሻም የቀኝ እጁን ይዞ ወደ ምሳ መካከል ወሰዳት። ከዚያ ያሉትም ማን ነው የሞተ አሉ። ሰዎችም ይህን እንግዳውን በጥፊ የመታው ያ አሳላፊ ነው አሏቸው። አዝማሪዋም በሰማች ጊዜ ወደ ሐዋርያው ህዳ ባጠገቡ ቆማ በጥፊ የመታችኝን እጅ ውሾች ስጎትቷት አያታለሁ ሲል ስል እኔ ሰምቻለሁ አለች። በዚያም ያሉት ሁሉ ይህም ሰምተው አደነቁ። ይህ ነገር በንጉሥ ዘንድ በተሰማ ጊዜ ንጉሡ ወደ ሐዋርያው መጥቶ ዛሬ አጋብቻ ና በልጄ ላይ ጸሎት አደርጋለሁ። ሐዋርያው ቶማስም ወደ ጫጉላ ቤት ገብቶ ስለ ሙሽሮቹ ወደ ጌታችን ጸለየ። የሃይማኖትን ቃል አስተምሮ ባረካቸው። በሐዋርያም ቃል አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጦላቸው እርሱም ሃይማኖትን አስተማራቸው። እነርሱም አመኑበት። ጽምረታቸውንም ትተው ድንግልናቸውን ጠበቁ። ንጉሥም ክብር ግባውና በጌታችን ክርስቶስ አመነ። እግዚአብሔር ምስጋና ይሁን። የሐዋርያ ቶማስ በረከትም ከእኛ ጋር ትኑሩ ለዘላለሙ አሜን። መስከረም 18 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አቡነ እውስታቴዎስ፣ ርባን አቡነ አኖሮዎስ፣ አቢ ማር ያዕቆብ ግብፃዊ፣ ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ቶማስ ሐዋርያ፣ ቅዱስ መርቆርዮስ ካልዕ ሰማዕት፣ ቅዱስ ቶማስ ሰማዕት፣ ቅዱስ ኤፍሬም ሰማዕት፣ አባ ፊልሞስ ቅዱስ ሴልሆን ሰማዕት ቅዱስ አክሳኤልስ ሰማዕት ቅዱስ ኢሳቅ ሰማዕት ቅዱስ እስጢፋኖስ ቀሲስ ቅዱስ ንቅጣ ሰማዕት አባ ፍላታዎስ መንከራዊ አባ ኖዎ ባህታዊ አባ ተናተዎስ ልቀባ ሰማዕታት ማኅበረ ቅዱስ አወሉ ወራዊ በዓላት ቅዱስ ፊልጶስ ሐዋርያ ቅዱስ ያዕቆብ ሐዋርያ ከሰበሉ ይተዋርዴት እናንተ የምድር ጨው ናችሁ። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ማቴዎስ 5 13 እስከ 16 ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሀይቱን አነስተኛ መባ እንደተቀበለ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 በደለኛን ሁሉ የምታስመር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አምን ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር አምን